የኮሪያ ጦርነት በተነሳበት 75ኛ ዓመት ለዕርቅና ሰላም ጸሎት ተደረገ። በደቡብ ኮሪያ ካቶሊካውያን የዛሬ 75 ዓመት የተነሳውን የኮሪያ ጦርነት በማስታወስ በሚዮንግዶን ካቴድራል ልዩ የመሥዋዕት ቅዳሴ መራ ግብረ አከናወኑ። የደቡብ ኮሪያ ዋና ከተማ ሴውል ሊቀጳጳስና የሰሜን ኮሪያ ፒዮንግዮንግ ሐዋርያዊ አስተዳደር በሆኑት ብፁዕ አቡነ ፒተር ቹንግ ሱንታክ በተመራ ልዩ የመሥዋዕት ቅዳሴ መራ ግብርም ከአንድ ሺህ በላይ ካቶሊካውያን መገኘታቸው ተገልጿል። ብፁዕነታቸው ባስተላለፉ መልእክት የቤተ ክርስቲያናችን አባል የሆነ እያንዳንዱ ሰው በሰሜን ኮሪያ ለሚገኙ ወንድምናቶቻችን ሊጸልይ ይገባል። በወንድማማችነት በተመሰረተና በእግዚአብሔር አንድነት ላይ ለሚደረግ የእርቅ ጥረትም ዓይኖቻችንን መክደን የለብንም ሲሉ ተናግረዋል። ከፈረንጆቹ 1950 እስከ 1953 የተደረገው የኮሪያ ጦርነት ከ3 ሚሊዮን በላይ ሰዎች ሰዎች የሞቱበትና ሰሜንና ደቡብ ኮሪያም ለአንድና ለመጨረሻ ጊዜ አገራት ሆኖ የተመሠረቱበት መሆኑ ይታወሳል። ከጦርነቱ በኋላ ባለው ጊዜ ውስጥም በደቡብ ኮሪያ የካቶሊካውያን ቁጥር ሲጨምር በሰሜን ኮሪያ ግን በከፍተኛ ሁኔታ መቀነስ እንዳሳየ ካቶሊክ ኒውስ ኤጀንሲ ዘግቧል። በሰሜን ኮሪያ በአሁኑ ወቅት የቹንግጁንግ ካቴድራል በመባል የሚታወቅና በመንግስት ተጽዕኖ ስር የሚገኝ አንድ የካቶሊክ ቤተክርስቲያን ብቻ የሚገኝ መሆኑም ይታወቃል።